ያቺ የፍራት አስካሁን በይወታለች። በጣም ጥሩ ይኸውልሽ፣ የሬሳ መገነዣ ከፈን ማለት ነው፣ ገዝተሽ ጠብቂኝ። ሬሷ ነው የሚወጣው። በእኔ በቃ እንከፍ። ወደ ቤት እንዴት ነው የሚሄደው? ሞገስ፣ ለምንድን ነው

ማለት ምን ልታደርግ? ላይክ አርጉኝ ፈልጌ ነው። መድብል ዝና ሲደበድብ ከኪሱ ስልክ ወድቆ ነበርና፣ ነገር ግን ያንን ቁልፍ ወደ ምንጣፍ ስር በመክፋት እሱ እንዳይ አድርጎት ነበረ ዝና ማለት ነው። ነገር ግን እነሱ ሀገር ሰላም ብለው አስረው ሲሄ በሄዱ ጊዜ ዝና በእግሩም ቢሆን ነካክቶ ደውሎ ነበርና፣ ደውሎ እንግዲህ እሱ ግብረ አበሮች የሆኑት መጥተው አስፈትተውታል ማለት ነው። እሱ እንግዲህ ስለ ሀገር ሰላም ብለው እሱ እራት ወይም ምሳ ይዘውለት ሲሄዱ ዝና የለም፣ ወንበሩም ባዶ አግኝተውታል ማለት ነው ማለት ነው። ዝና እንግዲህ አምልጧል ነታ ወጥቷል ማለት ነው። እንግዲህ መፍትሄ ያላገኘው ፍትህ ያላገኘች ነፍስ የብሩክ ነፍስ ነው ማለት ነው። ብሩክ እንግዲህ ዋጋ የከፈለው ለልጁ ሲል ነው ማለት ነው። እና እንግዲህ ሰዎቹን ብሩን ሲያበድሩት ብሩን ከማንበደራቸው በፊት ለምን ቤትህን አትሸጥም? ለምን እንደዚህ አይነት ነገር ውስጥ ገባለህ? ቢሉትም መኪናዬን ሸጫለሁ ለልጄ ያለኝ ላተርፈላት የሚለው ነገር ቤቱ ብቻ ነው በማለት ነበር ከነሱ የተግባባውና ብር የተቀበላቸው ማለት ነው። ነገር ግን ልጁን ህይወትም ማትረፍ ችሏል። ነገር ግን ለሱ ህይወት በጣም አሳሳቢ ነው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራቸው የቻናል የቤተሰቦች ሰላማችሁ ይብዛልኝ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ስለምታበረታቱኝ ከነባ አመሰግናለኝ። ምሳሌ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ቤተሰቦች ለልጆቻቸው ዋጋ እንደሚከፍሉ ነው የምንመለከተው ማለት ነው። ብሩህ እንግዲህ ወደዚህ ነገር ውስጥ የገባው የልጁን ህይወት ለማትረፍ ነበረ እና እሱም እንግዲህ ቤቱን ሊሸጥ እያስማማ ነበረ። እንደዚሁም ከመሀሊት ጋር ብዙ ውጣ ውረድ፣ ብዙ ፈተና አሳልፏል። ነገር ግን እሷም ንብረቱን አሰግዳበት እንዳይሸጥ ልጅቷ እንድትሞት ብዙ ነገሮችን እያደረገችበት ነበረና፣ ቢሆንም ግን ከብዙ ውጣ ውረድ በኋላ እግዱን አስነስቶ እቤቱን ለመሸጥ እየተስማማ ባለበት ሰዓት እንግዲህ እነኚህ ህገ ወጥ ሰዎች ወደ ህይወቱ መጥተው የልጅህን ማሳከሚያ እንሰጣሃለን፣ ያዝና ሂድልን የምንለህ መድኃኒት ግን ደግሞ ያዝልንና ሂድ ወደ ታይላንድ በማለት ይሉታል። እሱም እሺ በቃ ደስ ይለኛል በማለት እንግዲህ ተስማምቶ ነበር። ያንን አደንዛዥ እጽ ለነሱ እየሰጡት ማለት ነው ና እሱ ግን ይህንን ነገር ያደረገው የልጁን ህይወት ለማትረፍ ነው እንጂ ያንን ህገወጥ ነገር ይዞ ለመሄድ ከነሱ የተስማመው እንጂ በእውነት በትክክለኛነት ይዞት ሊሄድ አልነበረምና። ነገር ግን ብሩን ተስማምተው ሰጥተውት ይሄ ነገር በህይወትህ ዋጋ ያስከፍልሃል በማለት እንግዲህ ከነ ማስጠንቀቂያ ነበር የሰጡት። ይህንን ስህተት ብትሰራ እኛ እንዳልነህ ማታረግ ቢሆን የውልህ የትም ብትሄድ አታመልጠንም። ከኛ ቤትህ ብትገባ አልጋ ሁነን ነው ምንጠብቅህ። ከአገር ብትወጣ ከሀገር ብትወጣም አየር ውስጥ ዘበኛ ሆነን እንጠብቀሃለን። ስለዚህ የትም አታመልጠንም። እኛ ሲኦልን ብትሄድ የሲኦል በር ዘበኛ ሆነን ነው የምታገኘን። ስለዚህ የትም አታመልጠንም። እኛ አንገልህም፣ ግን እናሰቃየሃለን እና በማለት እንግዲህ በማስፈራራት ምክንያት ብዙ ነገር ብለው ነው የሰጡትና እሱም ወሬውን ተውና ወደወደ ገደለው ሰምቻለሁ። ይህን ማስፈራሪያ ብዙም አያስፈልግም ያላችሁኝን ሁሉ አደርጋለሁ ብያለሁ በማለት ነው እንግዲህ ተስማምቶ ብሩን የሰጡ ና እሱም ወደ ታይላንድ በሚሄድበት ሰዓት እንግዲህ አደንዛዥ ዕፅ ነበረ የሰጡት ማለት ነው። እሱም ያንን ነገር ቆሻሻ ገንዳ ውስጥ ጥሎት ነበረ ያለፈው ማለት ነው። ነገር ግን እሱም ልጁን አሳክሞ ሲመጣ ያልክህ የሰጠንህን ነገር አላደረከውም አሁን ልጅህን አሳክመህ መምጣትን ሰምተናል፣ እንኳን ደህና መጣክ፣ ሲሉት መቼም እንኳን ደህና ቆያችሁኝ አልላችሁም ኔ ምክንያቱም እኔ የብዙ ሰው ሕይወት ነው የታደግኩትኝ። እናንተ የስንት ሕጻናትን ሕይወት እያጣፋችሁ ነው? የስንት ሰው ሕይወትን በዚህ ነገር እያጣፋችሁ ነው? ግፋ ቢል እኔ ብሞትም ብኖርም ችግር የለብኝም። ነገር ግን እናንተ የሰጣችሁኝን ቆሻሻ ውስጥ በመጣሌ የብዙ ሰው ሕይወትን ታድጊያለሁ፣ የብዙ ሕጻናት ሕይወትን ታድጊያለሁ በማለት ነበረ የመለሰላቸው ማለት ነው እነሱ እንግዲህ አሁን በእኛ እጅ ውስጥ ነን ያለው አየህ እኛ የትም ማምለጫ የለህም ክስ ብትሄድ ያውልህ የክስ ቤቱ ስራ አስኪያጅ ሆነን እንጠብቀሃለን መንግስት ጋር ብትሄድ የመንግስቱ ዘበኛ ሆነን ነው የምንጠብቀህ ስለዚህ ከኛ ምንም ማምለጫ የለህም ቀንህን ጠብቅ ነበር ያሉትና እሱም ምንም አታደርጉኝም ይሄ ህግ ወጥ ስራችሁ ነው ቆሻሻ ውስጥ በመጣሌ ምንም አልተሳሳትኩም ነበር ያላቸውና እነሱም እንግዲህ ይሄ ያደረግከው ነገር ዋጋ ያስከፍልሃል ነበር ያሉትና እሱ ምንም የሚያስከፍለኝ ዋጋ የለም። አሁን ልጄን አትረፊ ያለው ብሞትም ብኖርም አይደንቀኝም በማለት ነበር እንግዲህ ለካሌብ ሙሴሳ እየመለሰለት ማለት ነውና ነገር ግን እሱ ከ ቅድስት ጋራ ጊዜ እያሳለፈ ያለ በልቤ ውስጥ ያለሽ ሶስተኛዋ ሴት አንቺ ነሽ። አንደኛዋ የልጄ እናት ሃይማኖት ናት። ሁለተኛዋ ግን ደግሞ ማህሌት ነበረይ ሶስተኛዋ ደግሞ አንቺ ነሽ ማለት ነበር ያለት ነው። ስለዚህ አንቺ የልጄ እናት ለእኔ ደግሞ ሚስት እንድትሆኚ መርጭ ሻለው እያላት እያወሩ ባሉበት ምሽት ነበርና፣ እሷም ከአንተ ጋር ማደር አልፈልግም በቃ በማለት ነበር ያለችው። እሱም እንግዲህ ሽምግልና ወደ ቤተሰቦቿ እንዲልክላስ ነበረ። ነገር ግን እሷ እንዴት ከአንተ ጋር አላርምትኛለሽ በማለት በመናደድ ጀርባውን ሰጥቶ ነበር ያደረው። እሷም እንግዲህ ተነስታ ወደ ክላሷ ሄዳ ነበረ። ነገር ግን ሲያስፈራሩት የነበሩት የዝና ግብረ አበሮች እና ካሊ ሞሲሳ እንግዲህ በሩን በራሳቸው መንገድ እንግዲህ ከፍተው ገብተዋል፣ ማለት ነው። የብሩክን ቤት በር ከፍተው ገብተው እሱ ተኝቷል። እሱ በማይሰማበት እንግዲህ ከበውት አደንዝ ዘውት ነው ይዘውት የሄዱት ማለት ነው። እሱ ምንም የሚያውቀው ነገር የለም። እንግዲህ ቤት ውስጥ ያሉት ሰዎችም እሱ ተነስቶ ሄዶ ወጥቶ እንደቀረ ነው የሚያስቡት እንጂ መተው እንደወሰዱት እነሱ ምንም የሚያውቁት ነገር የለም ማለት ነው። እና ለሁላችንም አሁን ነው ግልጥ የሆነልን ማለት ነው። እና ከወራት በፊት የሆነ ሁኔታ ነው እሱን እንግዲህ አደንዝዛውት አንዱ ውጋው ሲለው እንሰማለን እና ነገር ግን ያው መድብል ዝናን እናደረገው ነው። እነሱም እንደዛ እርግተው እንግዲህ ዘውት ሄዶ እንግዲህ በህይወት አለ ምንም አልሆነም እስካሁን ድረስ። ነገር ግን ቀናቶችን እየተጠባበቀ ነው የሚገኘው ማለት ነው። እና የምሳሌ ጥያቄም እንግዲህ እንደቀጠለ ነው ማለት ነው። እሷም አባዬ ለምንድነው የማይመጣው? የት ነው ሄደው? እዛ ሀገር ምንድነው የሚበላው? እያለች እንግዲህ አስሬ መድብልንም ትጠይቃለች። እንደዚሁም ደግሞ ቅድስትንም እየጠየቀች ትገኛለች ማለት ነው። መድብል እንግዲህ በጣም ሲሰለቸው ቅድስትን ጠይቂያት እያለ ወደ ቅድስት ያሸጋግራል ማለት ነው። ቅድስትም እንግዲህ ጃጎትሽን ጠይቄው እኔ አላቅም እያለች ከለ ላይ እያሸጋገረች ትገኛለች ማለት ነው። እና እንግዲህ ቅድስትን በጣም እየተጨነቀች እንዲሁም በቃ ወደ ገጠር ይዣት ልሂድ እያለች ትገኛለ። እሱ አይሆንም፣ እኛስ አንድ ነገር ብንሆን እቺ ልጅ እኮ ቤተሰቦቿን ሳታውቅ ሜዳ ላይ ቀረች ማለት ነው። እና እናትነት እንደዚህ ነው፣ እንደዚህ ነው የምታስብላት እያላት ነበር ማለት ነው። እሷም እንግዲህ እና ሌላ ምን ላድርግ፣ አሁን እኮ ዝና አመልጧል እኮ እያለች ነበር። ና እንግዲህ ሎላ ና ሞገስም፣ ነጣ ወጥተናል፣ ተይዞልናል፣ ይሄ ሰውዬ እያሉ ባሉበት ሰዓት እንግዲህ እሱ አምልጧል ማለት ነው። እንግዲህ ዳጣም በጣም ተደናግጣለች። ይሄ ነገር በቃ ይገለናል ማለት ነው። ወይኔ ጉዳችን! እኔ እኮ ሁለታ በጣም ነው የደበደብኩትኝ፣ በጣም ነው የረገጥኩትኝ ነበረ እና አሁን እኔ ነው አንደኛ የሚገለኝ ማለት ነው ሲወጣ እያለች፣ ምንድን ነው መፍትያችን? እያለች እንግዲህ ሞገስን እያወራችሁ ነበር? እሱም አዎ አንቺ ነሽ ስደበድብ የነበርሹ አንቺ ነሽ ዋጋ መትከፍ ይችላል። ተሷም እንግዲህ ዞር በማለት እኔ አልደበደብኩትም እንደውም ሽንቴ መጣ ሲል አረብ በወንድ ልጅ አምላክ ለቀቀው ናይሽና እያልኩ ያለውት እኔ ነበርኩኝ። እንደውም ምሳም ስጡ፣ እራስ ስጡት፣ ውሃ ስጡት እያልኩኝ ያለውት እንጂ እኔ ነበርኩኝ። ምን አደረግኩት እኔ እኔ አልነካሁትም ያለች። ነገር ግን ሞገስ ልፍታው ሽንቱ ልጅ ናሲ እንዳትለቀው ይሄ አውሬ እያለች ዘራፍ እያለች ያለችው እሷ ነበረች ማለት ነው። ዛሬ እንግዲህ ተለቀቀ ሲባል እኔ ምን አደረግኩት እያለች ነበር። እና እና መሞቴ ነው ስትል አዎ መሞትሽ ነው ነበር ያላትና፣ እንዴ መሞትሽ ነው አትበል፣ መሞታችን ነው በል። እኔ ብቻዬን አልሞትም። ትናንት አሳዳጅ ነበር፣ ዛሬ ግን ደግሞ ተሳዳጅ ልንሆን ነው። ስለዚህ ሁላችንም ነው የምንሞተው እያለች ትገኛለች ማለት ነው። እና ግን መድብል ምን አይነት ክፉ ሰው ነው? ማምለጡን ለምንድን ነው ያልነገረን ብትልም እንግዲህ ማምለጡን እሱ ራሱ አያውቅም ነበር ያላትና፣ እንዴ ያውቃል፣ እሱ ሳያውቅ እንዴት አመለጠ እንዴ ተደብ ያው ቅስሱ ምን ያደርገናል? ምን አርጉ ነው የሚለንኛል? ሌላትም እንግዲህ አንዴ ድመቱ አመልጧል ማለት ነበረባታ። አይጦቹ ወደ ጉድጓድ ግቡ፣ ድመቱ አመልጧል ማለት ነበረበት እያለ ትገኛለች። እና እንግዲህ በፊት ድመት ነበሩ፣ አሁን በተገላቢጦሽ አይጥ ሆነዋል ማለት ነው። እሱም እንግዲህ እነኝህ ሰዎች አለቃቸውም ዋጋ አስከፍላቸዋለሁ እያለ እንደዚሁ፣ ማህሌትም በተደጋጋሚ እየደወለችበት ነበረ። እሱም እንግዲህ አጥቦ እያሰጣተች፣ ሴትዮ ምን አባሽ ፈልገሽ ነው የምትደውይው ወደኔ ግን አይነት ቀን ነው እናት አባትሽ አንቺን የወለዱሽ። ተይኝ፣ ብቻዬን መሆን ፈልጋለሁ አላልኩሽም? ያቺ እህትሽ ፍራታ በህይወት አለች አይደለ? እያለም እየጠየቃት ነበረ። እሷም እንግዲህ አዎ አለች በህይወት እያለች፣ ስለዚህ ከፈን አዘጋጅላት ነበር ያላትና እሷም እንግዲህ ይኸውልሽ ዝና አምልጧል፣ ወጥቷል አሁን ከፈን አዘጋጅላለትሽ እያለ ነው ነበር ያለቻት። እና ከፈን ደግሞ ምንድነው ስትላት፣ እንግዲህ የመቃብር ልብስ ነው። ምን ሊያደርገኝ ሊገለኝ ነው ስትላት፣ እንግዲህ አይ እንደ ቀፍ ጠቅልሎ ሊሰቅልሽ ነበር ያለቻት። እና እሷም ተ እንግዲህ ዝም አልልም፣ እየሞትኩ ነው አይደለ ለሞትኩ ነው፣ አልፈራም ነው ያለችው። እንግዲህ ማህሌት እዚህ ያሰበችው ምንድነው ለህግ ለማመልከት ነው። ለህግ አካል ታመለከተች። እጃቸው ረጅም ቢሆን እንግዲህ ፖሊስ ቤት ብትሄዱ ፖሊስ ወይንም እንጠብቃችኋለን እንደተባለው እጃቸው ረጅም ስለሆነ እንደዛ እነሱም በራሳቸው መንገድ ካልሄዱ በቃ በስተቀር እሷም ሞትን አልፈራም፣ ዝም ብዬ አልሞትም ነበር እያለቻት ያለችውና እና ዝም ብለሽ አትሞች ማ አዎ ነብትሽ እስከምትወጣ ማ ትንሽ ያለሽ ምትዩ ነበር ያለቻትና አይ እሱም ዝም ብዬ አልሞትም፣ ይሄ እዚህ ነገር ውስጥ ደግሞ አንቺ ነሽ ያስገባሽ ብሩክን ባትፈች ኖሮ ከብሩክ ባትፈች ኖሮ ይሄ ሁሉ ነገር ባልደረሰብኝ ነበር፣ ይሄ ሁሉ ያንቺ መዘዝ ነው ነበር ያለቻትና እሷም ብሩክ ብሩክ እያልሽ እንግዲህ ያለፈ ታሪክ እያነሳሽ ሲሆን ነበር ያለቻትና፣ እውነትም ወደዚህ መዘዝ ውስጥ ያስገባቻት የመሀል ጣጣ ነው ማለት ነው። የአንዳንድ ሰው ጣጣ ለሌላ ሰው ይተርፋልና እንግዲህ እሷም አስቢበት፣ ሞትሽም ኖርሽም እኔት እንግዲህ ምንም ላድርግልሽ አልችልም፣ ነበር እያለቻትና እሱም በአንቺ መዘዝ ነው እዚህ ውስጥ የገባሁት፣ መርሳት የለብሽም፣ ዝም ብዬ ደግሞ አልሞትም እያለቻት ነው በተደጋጋሚ፣ ማለት ነው። እንግዲህ ፍራታ የሆነ ያሰበችው ነገር አለ ይመስላል ካነጋገሯ፣ ማለት ነው። ብልም እኔ ብዙ ነገር አልፈልግም። የወንድሜ ጫፍ ብቻ አለ የለም የምትለውን ትንሽ ፍንጭ ብቻ ነው እኮ መስማት የምፈልገው። ነገር ግን ይህ ሰውዬ ይህን ሁሉ ቀን ታስሮ ሲደበደብ ምንም አይነት ፍንጭ ሊሰጠን አልፈለገም። ወንድሜ የት ገለውት ነው ወይስ ምን አርግተውት ነው? ምን አይነት ጨካኝ ሰዎች ናቸው? ምን አለበት ሕይወቴም ባያጨልሙብኝ እያለ እንግዲህ እሱም እያማረረ ይገኛል። እንግዲህ ምሳሌ በመለቀቋ ደስተኛ ብንሆንም ብሩክ በመጥፋቱ ግን የሁላችንም እንግዲህ አሳሳቢነት ሆኗል፣ ማለት ነው። ብሩክ ምን ሆኖ ነው? የት ሄዶ ነው? የሚለው ለሁላችንም ጥያቄ ፈጥሮብናል፣ ማለት ነው። በስተ መጨረሻም እንግዲህ ለካሌ ሞሲሳ በመደወል ዝና እንግዲህ በቃ አሰናብቶት የሚል ትዕዛዝ ነበረ ያስተላለፈው ማለት ነው። እንግዲህ ካሌ ሞሲሳም በተፈጠረው ክስተት ወይም ደግሞ አንተ በገባበት ሁኔታ ከአዲስ አበባ ሸሽቼ ወደ ክፍለ አገር ነኝ ያለሁት። የማይሆን ነገር ውስጥ ነው ያስገባሃል። ራስህ የማይሆን ነገር ውስጥ ነው የገባኸው። እንደዚህ መፈጠር የሌለበት ነገር ነው የተፈጠረው ነበር ያለው። ና እንግዲህ ካሌ ሞሲሳ በጣም ወንጀለኛ ስለሆነ ነው ከአዲስ አበባ ለቆ ወደ ክፍለ ሀገር ሊሸሽ የመረጠው ማለት ነው። እና እሱም እንግዲህ በቃ የብሩክን ጉዳይ ሂዱበት ነበር ያላቸውና ና እሱም እንሄድበታለን፣ አዎ ግን ወደ አዲስ አበባ መመለስ አለብኝ ሰሞኑ ነገሮች ሲረጋጉ ነበር ያለው። እና እውነት እሱ ጀግና ከሆነ ወደ ክፍለ ሀገር መሄድ ለምን አስፈለገ? ነው እና ብሩክ እንግዲህ አምልጦ ይወጣል የሚል ሀሳብ አለን ወይ ደግሞ በገንዘብ ተደራድረው ይለቁታል ወይ ደግሞ ወንድሙ መድብል ይደርስበታል ወይም ደግሞ ምሳሌን ያስለቀቃ ሰው ከነሱ ጋር እጅና ጓንት ስለሆኑ በሱ መንገድን ብሩክ ነጣ ሊወጣ ይችላል ብለን እናስባለን ማለት ነው። በስተመጨረሻ ዝናም እንግዲህ የራሱን ሀሳብ የራሱን መፍትሄ ያለውን ነገር ከሞገስ ጋር እየተመካከረ ነበረ። ሞገስም እንግዲህ ለምን አቤ ካሌ ሞሲሳ የሚባለውን ሰውዬ አንይዘውም ነበር ያለውና እሱም እንግዲህ ትናንሾቹን ከስሩ ያሉትን ሳንይዝ እንዴት ጩጮዎቹን፣ ግልገሎቹን መያዝ ያቃተን ዋናው ካሌ ሞሲሳ ልንይዝ እንችላለን? ዝና ንኮ ራሱ በስንታ በዛ ነው የያዝነው ነበር ያለውና፣ ዝናት እንግዲህ ድጋሚ መያዝ አንችልም፣ እሱ የማይታሰብ ነገር ነው። ነገር ግን ከአንዱ መፍት አንድ አንዱ መፍትሄ ይሻላል እና ለምን ካሌ ሞሲሳ የሚባለውን ሰውዬ ራሱ እሱን ለማነጋገር ወይ ደግሞ ለመያዝ አንሞክርም የሚል ሀሳብ ነበር ያመጣው፣ እንግዲህ ማለት ነው። ይሄ ሀሳብ እንግዲህ ለመድብል ድጋሜ ጫና ለመፍጠር ነው እንጂ ሞገስ እንደዚህ ነገሮቹን የሚጋፈጥ ሰው አይደለም ማለት ነው። እንግዲህ በስተ መጨረሻም ብሩክ ደውሏል ማለት ነው። እሱም እንግዲህ ሳሎን ላይ ቁጭ ብሎ ሽጉጡን እየወለወለ ባለበት ሰዓት ቅድስትም በጣም የሆነ ለመናገር የምትፈልገው ነገር አለው ውስጡ ይጨነቃል። እንግዲህ መጨረሻ ላይ እሷን ፍርጥ አርግተው ምሳሌ ወደ ገጠር ይዤ ሊሄድ የሚል ሀሳብ ነበር ያቀረበችውና ይሄ ነገር ግን ለመድብል ደግሞ አስደንጋጭ የሆነበትና የሚወረውረው ሽጉጥን እንግዲህ ወርወር አርግቶ ለዛ እንዴት ብታስቢ ነው እናቶንሽ እንደዚህ ነው የምታስቢላት እኛ አንድ ነገር ብንሆንስ እኛ ኮ ዛሬ ነገ እያልን ቀናችን የምንጠብቅ ሰዎች ነን እያላት እያለ እንግዲህ ብሩክ ይደውላል ማለት ነው። እሱም ብሩክ ደወለ ብሎ እንግዲህ ከተቀመጠበት ነው ዘሎ ብድግ ያለው ማለት ነው። እንግዲህ ብሩክ ደወለ፣ ምን ተፈጠረ፣ የመጨረሻ ስንብት ነው ወይስ ወጥቶ ነው የሚለውን አብረን እናያለን። እስከዛው ድረስ ቸር ሰንብቶልኝ፣ ላይክ አድርጉኝ። ፈልግ ሆነ